በዛሬው ትምህርታችን ወይም ቪዲዮችን ደግሞ በጣም አጫጭር የሆኑ ሁሌም ልንጠቀምባቸው የምንችል የእንግሊዝኛ ንግግሮችን በተረጋጋ ሁኔታ የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ ማየትና መከታተል ነው የሚኖርባቸው ማለት ነው። ኦኬ፣ እንግዲህ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ እንዴት በቀላሉ እንግሊዘኛን ማንበብ መጻፍ፣ እንዲሁም ደግሞ በአማርኛው ትርጉሙን ማወቅ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንጀምር። ኦኬ ወደ መጀመሪያው ሲሄድ መጀመሪያ የምታዩት የእንግሊዝኛ ንግግር ምን ይላል? እንዴትስ በቀላሉ ይነበባል የሚለውን ነገር ስናይ ሁሌም እንደምላችሁ የአናባቢና የተነባቢ ድምፆችን በቀላሉ መለየት ከቻል በቀላሉ ማንበብ መጻፍ፣ በአማርኛው መተርጎም እንችላለን ማለት ነው። አሁን ከዚህ ጋር ከመጀመሪያው ጋር ስናይ የመጀመሪያውን ወርድ በቀላሉ ለማንበብ የመጀመሪያዋ ኮንሶናንት ቴ ነች። ኮንሶናንት ማለት ተነባቢ ማለት ነው። ከዛ ከቲ ቀጥላ የምታዩት ኤ ነች። ኢ ደግሞ ቫውል ወይም ደግሞ አናባቢ እንላታለን። ሶ አናባቢ እና ተነባቢ ድምጾች ደግሞ በተከታታይ ሲመጡ በአንድ ድምጽ ይነበባሉ ብለናል። ሶ ቲኢን በአንድ ላይ እንደምን አነባዋለሁ? እንደ ቴ ይነበባል። እንደ ቴ ከዛ ኤል ኤል ይላል አይደለ? ኤል ኤል ሁለት ኮንሶናንቶች ወይም ደግሞ ተነባቢዎች በተከታታይ መጥተዋል። ሶ ኤልኤልን እንደ አንድ ድምፅ እንደምን አነባዋለሁ? እንደ ል ይነበባል። እንደ ል። ሶ ቲኢን እንደ ቴ ካነበብሁት ኤልኤል እንደ ል ከተነበበ በአንድ ላይ ምን ተብሎ ይነበባል? ቴ ል፣ ቴል፣ ቴል ብዬ አነባዋለሁ። ኦኬ፣ ወደዚኛው ስንሄድ ኤምኢ ደግሞ ምን ተብሎ ይነበባል? ሜ ብዬ አነባዋለሁ። ሜ በአንድ ላይ ሲነበብ ቴል ሜ ቴልሚ ተብሎ ይነበባል። ቴልሚ ማለት ምን ማለት ነው? አውራኝ ማለት ነው። አውራኝ ለማለት ስንፈልግ ቴልሚ ማለት ይቻላል ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ሲኤ፣ አሁን ከዚህ ጋር ሲ ተነባቢ ነች፣ ኤ ደግሞ አናባቢ ነች። ሰው ሲኤን ኤን በአንድ ስናነበው እንደምን ይነበባል? እንደ ካም ይነበብበት ሰዓት አለ። ከዚህ ጋር ግን እንደምን ነው የሚነበብ? እንደ ኮ ይነበባል። እንደ ኮ ለምን እንደ ኮ አነበብ ነው ካል፣ እንደ ሎንግ ሳውንድ ነው የምናነበው ወይም ደግሞ ረጅም ድምፅ ብለን በምንጠራው ሎንግ ሳውንድ። ምንድን ነው ሾርት ሳውንድ ምንድን ነው ለምትሉኝ፣ ወደኋላ ሄዳችሁ የሰራናቸው ቪዲዮዎች አሉ፣ እነሱን ብትከታተሉ ግልጽ ይሆንላቸዋል። ሶ ሲኤ እንደ ኮ ይነበባል። ኤል ኤል ደግሞ እንደምን ይነበባል ብለናል? እንደ ልይ ይነበባል ብለናል፣ እንደ ል። ሶ በአንድ ላይ ኮ ል ኮል ኮል ብዬ አነባዋለሁ። ከዛ ኤምኢን በተመሳሳይ እንደ ሚ ነው የሚነበበው። እንደ ሚ በአንድ ላይ ሲነበብ ኮል ሚ ኮል ሚ ማለት ነው። ደውልልኝ፣ ደውልልኝ ማለት ነው። ኦኬ ወደ ሶስተኛው ስንሄድ ሶስተኛው ምን ይላል? ኤል ኢ እንደምን ይነበባል? ኤል ኢ ኤል ተነባቢ ነች። ኢ ደግሞ አናባቢ ነች። ሶ ኤልኢ ባንድ ላይ ሊ ተብሎ ይነበባል። ሊ ኤን እናልፋታለን። ለምን ሁለት ተነባቢዎች ወይም ደግሞ ኮንሶናንቶች በተከታታይ ሲመጡ የመጀመሪያዋ ስትነበብ ሁለተኛው ምን አይልም ብለናል። አይነበብም ብለናል። ሰው ኤን እናልፍና ቪ እንደ ቪ ይነበባል። ኢም በተመሳሳይ አትነበብም ወይም ደግሞ ሳይለንት ነች። ሰው ባንድ ላይ ሳነበው ሌ ቭ ሌቭ ሌቭ ብያነባዋለው ከዛ ኤሚ በተመሳሳይ ሚ ተብሎ ይነበባል። ሚ ሙሉ ሲነበብ ሌቭ ሚ፣ ሊቭ ሚ መማለት ነው ታወኝ፣ ወይም ደግሞ ለብቻ መሆን ፈልጋለሁ እንደማለት ነው። እሺ ወደ ቀጣዩ ስንሄድ ይህ ምን ይላል? ደብሊኤ እንደምን ይነበባል? እንደ ዋ ማንበብ እንደ ዋ፣ ሲኤችን ቺ ማንበብ፣ ዋንናችን በአንድ ላይ ስናነባቸው ዋች ዋች ዋች ብያነባዋለሁ። በተመሳሳይ ኤምኢ ሜ ብያነባዋለሁ። ሜ ሙሉ ሲነበብ ዋች ሜ ዋች ሜ ተብሎ ይነበባል። ምን ማለት ነው? ተመልከተኝ፣ ተመልከተኝ ማለት ነው። ኦኬ ወደዚኛው ስንሄድ ኤፍኢ እንደ ፊ ይነበባል። እንደ ፊ ኤፍ ኢን እንደ ፊ ካነበብነው ኢ ሳይለንትነች ወይም ደግሞ አትነበብም። ሶ ዋን ዘልና ዲን እንደ ድ ማንበብ በአንድ ላይ ሲነበብ ፊ ድ ፌድ ፌድ ብዬ አነባዋለሁ። ኦኬ ወደዝኛው ስንሄድ ኤም ኢን እንደ ሚ ማንበብ እንደ ሚ ማንበብ እንደ ሚ። በአንድ ላይ ስናነበው ፌድ ሜ ፌድ ሜ ብለን እናነባዋለን። ምን ማለት ነው? መግበኝ መግበኝ እንደማለት ነው። ኦኬ ይህን በዚህ ካየን፣ ወደዚህኛው ስንሄድ ይህኛውስ ምን ይላል? ቲኢ እንደምን ይነባው ባል በአንድ ላይ እንደ ቴ እናነባዋለን፣ እንደ ቴ። ኤክስን ክስ ክስ ብያነባዋለሁ። ቲን እንደ ት ማንበብ። ኦኬ በአንድ ላይ ሲነበብ ቴ ክስ ት፣ ቴክስት፣ ቴክስት ብያነባዋለሁ። ኤምኢን በተመሳሳይ ምን ብሎ ማንበብ? ሚ ብሎ ማንበብ፣ ሚ በአንድ ላይ ሲነበብ ቴክስት ሚ ቴክስት ሚ። ምን ማለት ነው? መልእክት ላክልኝ፣ መልእክት አስቀምጥልኝ፣ ወይም ደግሞ ላክልኝ ለማለት ስንፈልግ ቴክስት ሚ እንላለን ማለት ነው። እሺ ኤስ ምን ይላል? ፒዩ እንደምን ይነበባል? እንደ ፑ ማንበብ እንደ ፑ። ከዛ ኤስ ኤች እንደ ሺ ይነበባል። በአንድ ላይ ስናነበው ፑ ሽ፣ ፖሽ ተብሎ ይነበባል። ኤሜን በተመሳሳይ ሚ ብሎ ባንበብ ሚ፣ በአንድ ላይ ስናነበው ፖሽ ሚ። ፖሽ ሚ ምን ማለት ነው? ግፋኝ ወይም ደግሞ ግፊኝ እንደማለት ነው። ኦኬ፣ ይህም በዚህ ካየን ወደዝኛው እንሄድ። ወደዝኛው ስንሄድ ኛውስ ምን ይላል? ኤችኦን እንደ ሆ ማንበብ እንደ ሆ፣ ኤልን እንደ ል፣ ዲን እንደ ድ ማንበብ እንደ ድ። በአንድ ላይ ሲነበብ ሆ ል ድ ል ሆልድ። ከዛ ኤሜን እንደ ሚ ማንበብ፣ በአንድ ላይ ሲነበብ ሆልድ ሚ ሆልድ ሚ ምን ማለት ነው? ያዘኝ ያዘኝ እንደ ማለት ነው። እሺ ወደ ቀጣዩ ስንሄድ በተመሳሳይ ኤቺን እንደ ሂ ማንበብ እንደ ሂ ኤን ሳይለንት ማድረግ ወይም ደግሞ አለ ማንበብ አርን እንደር ማንበብ ላይ ር ሄር ሄር ከዛ ኤሚን እንደሚ ማንበብ እንደሚ በአንድ ላይ ሲነበብ ሄር ሚ ሄር ሚ ምን ማለት ነው? አዳምጠኝ አዳምጠኝ ለማለት ስንፈልግ ሄር ሚ እንላለን። እሺ ይስ ምን ይላል? ኤፍ አይ እንደምን ይነበባል? እስኪ እናንተ ሞክሩ። ኤፍ አይን ፋይ ብለን ማንበብ ፋይ ኤንን እንደን ማንበብ ይን ደግሞ እንደ ድ ማንበብ፣ በአንድ ላይ ፋይ ን ድ ፋይንድ ፋይንድ። ከዛ ኤሜን እንደማንበብ እንደሚ ማንበብ እንደሚ በአንድ ላይ ሳነበው ፋይንድ ሚ ፋይንድ ሚ ምን ማለት ነው? ፈልገኝ ፈልገኝ ማለት ነው። ፋይንድ ማለት መፈለግ ስለሆነ ሚ ማለት ደግሞ እኔን ማለት ነው። በአንድ ላይ ፋይንድ ሚ ስንል ፈልገኝ ማለት ነው። እሺ ወደ ቀጣዩ ስንሄድ ቢኢ ምን ተብሎ ይነበባል? ቢኢን ቢ ብሎ ማንበብ ቢ። እሺ ከዛ ወደዚኛው ስንሄድ ኤችሆን እንደ ሆ፣ ኤንን እንደ ን፣ ኤስን እንደ ስ፣ ቲን እንደ ት፣ በአንድ ላይ ሆ ነ ስ ት ሆነስት ሆነስት። ሙሉ ሲነበብ ቢ ሆነስት ቢ ሆነስት ምን ማለት ነው? ታማኝ ሆን ወይም ደግሞ ታማኝ ሁኝ እንደ ማለት ነው። እሺ ወደዚህኛው ስንሄድ ቢን በተመሳሳይ ቢ ብሎ ማንበብ። እሺ ይህ ምን ተብሎ ይነበባል? አረን እንደር ይሁ ሳይለንት ነች። ኤንን እንደን ማንበብ በአንድ ላይ ሲነበብ ራ ን ራን ራን በአንድ ላይ ቢ ራን ቢ ራን ምን ማለት ነው? ሩጥ ወይም ደግሞ ሩጭ ማለት ነው። እሺ ይህም በዚህ ካየን ወደዚኛው ስንሄድ በተመሳሳይ ቢን ቢ ብሎ ማንበብ ከዛ ኤስን እንደ ስ ማንበብ ኤልኤን እንደ ሊ እዛ ኢን እናልፍና ፒን ደግሞ እንደ ፕ ማንበብ በአንድ ላይ ስ ሌ ፕ ስሊፕ ስሊፕ ብያነባዋለሁ በአንድ ላይ ቢ ስሊፕ ቢ ስሊፕ ቢ ስሊፕ ማለት ተኛ ማለት ነው። ተኛ ወይም ደግሞ ተኝ ማለት ነው። ወይም ደግሞ መተኛት እንደማለት ነው። እሺ ወደ መጨረሻው ስንሄድ ወደ መጨረሻው ስንሄድ ቲኤን እንደ ቶ ማንበብ፣ እንደ ታ ሳይሆን እንደ ቶ፣ ከዛ ኤል ሳይለንት ነች፣ ኬን እንደ ክ ማንበብ፣ በአንድ ላይ ቶ ክ፣ ቶክ ቶክ ተብሎ ይነበባል። ከዛ ኤሚን እንደ ሚ ማንበብ በአንድ ላይ በአንድ ላይ ቶክ ሚ ቶክ ሚ ምን ማለት ነው? ቶክ ማለት ማውራት ማለት ነው። ሚ ማለት ደግሞ እኔን እንደማለት ነው። ሰው በአንድ ላይ ቶክ ሚ ስንል ምን በለኝ፣ እኔን፣ አውራኝ፣ አውራኝ እንደማለት ነው። ኦኬ፣ እንደዚህ እያደረግንን በቀላሉ ማንበብና መለማመድ እንችላለን ማለት ነው። ያልገባችሁ ማንኛውም ነገር ካለ በኮመንት ሴክሽን በኩል ብታስቀምጡልኝ እኔ እናንተ ጥያቄ ለመመለስ ዝግጁ ነኝ ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበረ። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ እየተመኘሁላችሁ ሰናይ ጊዜ